ህልሜ ተሳካ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻይና ላይ ቤተሰቦች ሰላም ብዬ ያለሁኝ ከነገ ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ በትንሹም ቢሆን ቤቴን ላሳያችሁ ማለት ነው። ክችኔን ላሳያችሁ እቃ ቤት ማለት ነው። ተመልከቱት እንግዲህ ይህን ይመስላል። ደስ በሚል ነገር አልቋም ብዬ ተስፋልኝ ማለት ነው። እናንተም ደግሞ አስተያየታችሁን ኮመንት ላይ አስቀምጡልኝ ማለት ነው እንግዲህ ተስፋ ቆርጦ ወደኋላ መመለስ ቀረ ማለት ነው። እውነት ነው የምላችሁ፣ ከኔ ትማራላችሁ ብዬ ተስፋ አለኝ። ከኔ ወዳ ተስፋ ቆርጦ ወደኋላ የተመለሰ የለም ነበር እና ግን አልሐምዱሊላህ ተስፋ ባለመቁረጤ ዛሬ ይችን ቀን አይቻለሁ ማለት ነው። አልሐምዱሊላህ ከዚህ ጋር ደግሞ ሸበላዊ የቆመበት ላይ በሮ ላይ የምታዩት የፍረንች ዶር ሳይሆን ዝም ብሎ መግቢያ ዶር ነው መሀሉ ላይ ማለት ነው። ቀጥታ በዚህ ስገቡ በሩን ይዛችሁ ማለት ነው። መሀሉ ላይ እንደዚህ ትገባላችሁ ማለት ነው። ኮርነሩ ንዩት ማለት ነው። ኮርነሩ እና ያው ገና ጽዳት ይቀራዋል ጽዳት ይቀራዋል ማለት ነው። ገና እያለቀ ነው እና በሩን የምትፈልጉ ደግሞ በዚህ መልኩ እንግዲህ አይታችሁታም ብዬ ተስፋ አለኝ ማለት ነው። በጣም ነው የሚያምረው እና ኪችኑ እንዴታያችሁት? በዚህ መልኩ፣ ተስፋ በፍጹም እንዳትቆርጡ። እውነቴ ነው ሙላችሁ ወርቆ መነሳትን በዚህ ቤት ያየሁበት ጊዜ ነው ማለት እችላለሁኝ። ከዛ ወደ ድሎት አሰራሩ ላሳያችሁ። ዱለት አብረን እንስራ። ዱለት እንግዲህ በየቦታው ሲሰራ ያው ሊለያይ ይችላል። ሙያ ሁሉም በየቤቱ ሊለያይ ይችላል ግን ምሳሌ በውጭ ሀገር ያላችሁ እህቶቼ በቀላሉ አጠፍታችሁ ለመስራት ሉለታችሁ እንደዚህ ነሽፍ ሲል የምትጨምሩትን ነገር ትጨምሩና ከዛ በኋላ የድንብላል ቅጠል በጣም አሪፍ አስፈላጊ ነው ማለት ነው። እና የድንብላል ቅጠል አዘጋጅቻለሁኝ እንግዲህ ከመጀመሪያ እስከ መጨረሻ አውራችሁን ተከታተሉኝ ማለት ነው። ከዛ ሽንኩርታችንን እንደዚህ እያረግን እናቁላላለን። በደንብ እናቁላላለን ሽንኩርቱን ማለት ነው። እንደዚህ እያረግን ሽንኩርታችንን በደንብ እያቁላላነ ዱለታችንን አዘጋጅተና እናንተ በፈለጋችሁት መልኩ መቁረጥ ትችላላችሁ። ሽንኩርቱን ደግሞ ያው ረዘምዘም አርጋችሁ ብትቆርጡት ለእናንተም ጥሩ ነው ማለት ነው እና ከዛ ነጭ ሽንኩርት እንጨምርበታለን ያው ነጭ ሽንኩርት ታውቃላችሁ፣ ያው ምግብ ያጣፍጣን ማለት ነው። እና ነጭ ሽንኩርት ጨምራችሁ ከዛ በደንብ እናማስለውና ዱለታችንን እንጨምራለን ማለት ነው። ዱለታችንን አጥበናን ከዛ ዱለት ናጥብ ያለው እንደዛ አርጌ ጨምረዋለሁ ማለት ነው። በደንብ አርገን እናቁላለዋለን ዱለቱ ጋር ማለት ነው። ሽንኩርቱ ጋር እናደባልቀዋለን። ቀለል ያለ አሰራር ማለት ነው። እንደዚህ ዋው መጠጥ ሲልልና የምንፈልጋቸውን ግብአቶች እንጨምራለን ማለት ነው። ተከታተሉን እስከ መጨረሻው ድረስ ነው ከጣም እያረግነ ማለት ነው። እንደዚህ እያረግነ እና ማስለዋለን ማለት ነው። ከዛ እንደዚህ ካደረግኩ በኋላ እንትን ፍልፍል ሮሚ እና በነዶራ ማለት ነው። ቲማቲም በፈለጋችሁት መልኩ ቆርጣችሁ መጨመር ትችላላችሁ ማለት ነው። ከዛ ደግሞ ምንም አይነት ውሃ እንጠቀምም። የቲማቲሙ እና የፍልፍል ሮሚ ፍልፍል ሮሚ ምንድነው የሚባለው በሀገራችን? ረሳሁት ቃሪያ ነው፣ ቃሪያ የማይቀጥለው ማለት ነው። እና በዚህ መልኩ አድርገን አብረን እናደባልቀዋለን ማለት ነው። እንደዛ አድርገን ስንገጥመው ራሱ ውሃ ያመጣልና ጨውን ጨምራለን፣ የሚበቃን ያክል መጥናችን ማለት ነው። ከዛ ደግሞ ድብልቅ ቅመም ማለት ነው የተደበላለቀ ቅመም እንጨምራለን በሻሂ አንድ ተኩል እናደርጋለን ማለት ነው በሻሂ ማንኪያ አንድ ተኩል አድርገን እንጨምርበታለን ከዛ ከእንትን ፍልፍል አስወት ማለት ነው ጥቁር አዝሙድ ጥቁር አዝሙድ አይደለም ምንድን ነው ቁንዶ በርበሪ የሚያቃጥለው ማለት ነው። ቁንዶ በርበሪ እንጨምራለን። ቁንዶ በርበሪ ጨምረን ከዛ በደንብ አርገን እናማስለዋለን። በዚህ መልኩ ማለት ነው፣ እናጠበላልቀዋለን። እንደዚህ እየገጠምና እያችሁት እንዴት እንደሚያመር ማሻአላ፣ እየበሰለልን ነው ማለት ነው። እንደዚህ እያደረግነ ገጠም እያደረግን እናበስለዋለን ማለት ነው። ሌላ ነገር ምንም የምንም ነገር አልተጠቀምኩም። ይሄው በቂ ነው ማለት ነው። እንትን ቲማቲም ካለው ምንም ነገር ሌላ ይሄ ምንድን ነው ማጁ ምናምን ነገር አያስፈልግም ማለት ነው። የቲማቲም ድልስ አያስፈልግም። እንደዚህ አድርገን ከዛ በኋላ ቆንዶ ምንድነው፣ ቅድም ያዘጋጀሁትን የድንብላል ቅጠሉን እንጨምርበታለን፣ መጨረሻ ላይ ማለት ነው። መጨረሻ ላይ እንጨምራለን። በዚህ መልኩ አዘጋጀነ ማለት ነው። እንደዛ አድርገን እንጨርሳለን ማለት ነው፣ ውድ ቤተሰቦቼ እና በጣም ነው የሚጥመው። ከእንግዲህ በኋላ ጨረስን ማለት ነው። እንግዲህ ያው ወደ ማቅረቡ ላይ ላይ ነኝ ያለሁት ማለት ነው። እንደዚህ እያደረግን የፈለግ ነው እናቀርባለን ማለት ነው። በእንጀራም ከሆነ በቂጣም ከሆነ የምንበላው በምንበላው እንትን አይነት እንደዚህ አድርገን እናቀርባለን፣ እንመገባለን ማለት ነው። እና በጣም ነው የሚጥመው፣ ሞክሩት ማለት ነው። ቀለል ባለ ስራ ማለት ነው። እና ምንድን ነው የምላችሁ ቤተሰቦቼ እንግዲህ ወርቆ መቅረት ቀረ ማለት ነው እና ተስፋ ቆርጣችሁ እኔ አይሳካልኝም እኔ መቼ ይሞላልኛም ብላችሁ ተስፋ ለቆረጣችሁ ውድ ውህቶቼ ውጭ ሀገር ላላችሁ በሙሉ ማለት ነው እና በፍጹም ወርቆ መቅረት የለም ወርቆ መቅረት የለም ተስፋ እንዳትቆርጡ ካላችሁበት ላይ ተነስታችሁ በሶስት አመት በሶስት አመት መጨረስ ትችላላችሁ ቤታችሁ ማለት ነው። መሬቱ ካላችሁ በሶስት አመት ሰርታችሁ ትጨርሳላችሁ። እና ከእንግዲህ በኋላ ቤት የለኝም ማለት ቀረ። እናንተ ጀግና ከሆናችሁ ካላችሁበት ላይ የእስከዛሬ ህይወታችሁ ያለፈው አልፏል። እናንተ ላለው ህይወታችሁ